ኤግዜኩቱር ሐቅ ነው ተናገሩ! ያን ጊዜ መላው ህዋት አጨብጭቧል። በኋላ ሴኩቱረ ከሞተ በኋላ ጦርነቱን እናንተ ናቸው የጀመረችት የሚል የዲፕሎማሲ ጫና ሲመጣ ሴኩቱሬንም ካዱት። በአማራና በኦሮሚያ ክልሎች በታጣቂዎች እና በመከላከያ ሰራዊቱ መካከል ከባድ ጦርነት ተደርገዋል። ከአካባቢዎቹ የደረሰንን ልዩ ዘገባ በቆይታችን በዝርዝር እናሰማችኋለን። በሰሞኑ በሲቪሎች ላይ የሚፈጸመው ጭፍጨፋ ዛሬም ተጠናክሮ ቀጥሏል። እጅግ ልዩ አሳዛኝ ዘገባ ደርሶናል፣ በዝርዝር እናቀርበዋለን። በትግራይ ጦርነት ለመጀመር ከበቂ በላይ ምክንያት አለን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። በተመሳሳይ ሳሞራ የኑስ የትግራይ መሪዎችን አስጠንቅ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 ዛሬ በዳሽን ባንክ በተደረገው የውጭ ምንዛሬ በሁሉም የውጭ ገንዘቦች ላይ ጭማሪ ታይቷል። በዚህም መሰረት ዶላር 149 ብር ከ3 ሳንቲም ሲመነዘር፣ ዩሮ 173 ብር ከ2 ሳንቲም በዛሬው ዕለት ተመንዝሯል። ፓውንድ 201 ብር ከ6 ሳንቲም የተባበሩት አረብ ኤምሬት ድርሃም 40 ብር ከ7 ሳንቲም፣ የሳውዲ ሪያል 39 ብር ከ9 ሳንቲም፣ የቻይና ዩዋን 20 ብር ከ7 ሳንቲም በዳሽን ባንክ ከነበረበት ጭማሪ አሳይቶ ዛሬ ተመንዝሯል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 148 ብር ከ8 ሳንቲም፣ ፓውንድ 198 ብር ከ8 ሳንቲም፣ ዩሮ 173 ብር ከ6 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 43 ብር 3 ሳንቲም የሳውዲ ሪያል 42 ብር ከ4 ሳንቲም እንዲሁም የቻይና ዩዋን 20 ብር ከ9 ሳንቲም የእለቱ የምንዛሬ ዋጋ ነው። በሕብረት ባንክ አንድ የአሜሪካን ዶላር 148 ብር ከ7 ሳንቲም ሲመነዘር የእንግሊዝ ፓውንድ 195 ብር ከ2 ሳንቲም የአውሮፓ ዩሮ 172 ብር በዛሬ ዕለት የሚመነዘርበት ዋጋ ነው። የሕብረት ባንክ የዕለቱ የምንዛሬ ዋጋ ከሌሎች ባንኮች ያነሰ ሆኖ ተመዝግቧል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ በትግራይ ለተፈናቀሉ ማህበረሰቦች ቁልፍና ዘላቂው መፍትሄ በፕሪቶሪያ የሰላም ስምምነት መሰረት በሰላም ወደ ቀያቸው መመለሳቸው ነው ሲሉ ተናገሩ። አቶ አማኑኤል ይህንን የተናገሩት በዛሬው ዕለት በሽረ እንደ ስላሴ ከተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት የአፍሪካ ዳይሬክተር ከሆኑት ሂኪዮ ኦኖ ጋር ውይይት ባደረጉበት ወቅት ነው። የተፈናቀሉ ቤተሰቦች ደህንነታቸውና ሰብአዊ መብቶቻቸው ተጠብቀው ወደ ቀያቸው መመለስ እንዲችሉ የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ተግባራዊ ማድረግ እንደሚያስፈልግ አጽንኦት ሰጥተዋል። አቶ አማኒ አክለውም ተፈናቃዮች በሰላም እንዲመለሱ የታጠቁ ቡድኖች ከምዕራብ ትግራይና ከሌሎች ከተያዙ አካባቢዎች መውጣት አለባቸው፣ ህገወጥ አስተዳደሮች መፍረስ እንዲሁም አዳዲስ ሰፋሪዎች አካባቢውን ለቀው መሄድ ይኖርባቸዋልም ብለዋል። እንደ አቶ አማኑኤል ገለጻ የተባበሩት መንግስታት ድርጅት ተወካይ የድርጅቱ ኤጀንሲዎች ህዝብን አደጋ ላይ የሚጥሉ ወይም ከሰብአዊ መርሆች ከአሰራር ሂደቶች በማይስማሙ የፖለቲካ ጉዳዮች ላይ እንደማይሳተፉ ለክልሉ ባለስልጣናት ማረጋገጫ ሰጥተዋል። ከፕሪቶሪያ የሰላም ስምምነት በኋላ ህዝባዊ ወያኔ ሓርነት ትግራይ ህወሃት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች እንደሆኑ የኢትዮጵያ ጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የታማዦር ሹሙ ከአምስት ዓመታት በፊት በትግራይ ውስጥ በነበረው የሀገሪቱ ሰሜን የእዝ ጦር ላይ የተፈጸመበትን ጥቃት ለመዘከር ሰኞ ጥቅምት 24 2018 ዓ.ም በተካሄደው መድረክ ላይ ባደረጉት ንግግር በህወሃት ላይ ክሶችን ሰንዝረዋል። ህወሃት ከፕሪቶሪያ የሰላም ስምምነት በኋላ የሰራቸው ትንኮሳዎች፣ ሥራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ መሆናቸውን ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ለዚህም ጸምዶ የተባለ ቡድን ማቋቋም፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድ፣ ሰራዊቱን ማሰልጠን እንዲሁም በአማራ ክልል ለሚንቀሳቀሱ ታጣቂ ቡድኖች ድጋፍ ማድረግን በምሳሌነት ዘርዝረዋል። ከሻቢያ ጋር ጸምዶ ብለው ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልገባ ተፈናቃይ አልለቅም ማለት፣ ኃይል ማሰልጠን፣ ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎችን መመለስና ለፋኖ እቅድና ጥይት ሰጥቶ ኢትዮጵያን እንዲበጠብጥ አማራ ክልልን እንዲበጠብጥ መላክ ከህገ መንግስቱም ከፕሪቶሪያ ሰላም ስምምነትም የሚጻረር ነው ብለዋል። ህወሓት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፣ በጊዜ ሂደትም ቀልብ የሚገዛ ሰው ይፈጠራል በሚል መንግስት ዝምታን መምረጡን አስረድተዋል። ከአምስት ዓመታት በፊት የህወሀት ኃይሎች በሰሜን እዝ ላይ የፈጸሙትን ድንገተኛ ጥቃት ለሁለት ዓመታት ለተካሄደው ደም አፋሳሽ የእርስ በርስ ጦርነት መቀስቀስ እንደ ዋነኛ ምክንያትነት ይጠቀሳል። ጦርነቱ በትግራይ ክልል ውስጥ ቢጀምርም ወደ አጎራባች አማራና አፋር ክልሎች ተስፋፍቶ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን ከባድ ማህበራዊና ኢኮኖሚያዊ ቀውስ አስከትሏል። ከሶስት ዓመታት በፊት የተደረሰው የፕሪቶሪያ ሰላም ስምምነት ይህን እንደ ማፋሳሽ ጦርነት ማስቆም የቻለ ቢሆንም በአፈጻጸሙ ላይ የፌዴራል መንግስቱና ህወሀት እርስ በርስ ይካሰሳሉ። ህጋዊነቱ በኢትዮጵያ ምርጫ ቦርድ የተሰረዘው ህወሀት እሁድ ጥቅምት 23 2018 ባወጣው መግለጫ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ፣ ዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳስበዋል። ህወሀት የዘላቂ ተኩስ አቁም ስምምነቱ አንዱ ፈራሚ ሲሆን በፕሪቶሪያ የሰላም ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸውን በመግለጫው አንስቷል። ከባድ ሰብአዊና ቁሳዊ ውድመት ያስከተለውን ጦርነት ለማስቆም ከሶስት ዓመታት በፊት በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው ስምምነት ሙሉ ለሙሉ ተግባራዊ ሳይሆን በዚህ ሳምንት ሶስት ዓመት ሞልቶታል። ህወሀት ባወጣው መግለጫ ጦርነቱ በስምምነት አማካኝነት ይቁም እንጂ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ አምስት ዓመታትን አስቆጥሯልም ብለዋል። ፊልድ ማርሻል ብርሃኑ ጁላ በሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር በተዘጋጀው ስነ ስርዓት ላይ እንደተናገሩት ለዘመናት ትግራይ ህዝብን ለመጠበቅ ሰፍሮ በነበረው ሰራዊት ላይ የተፈጸመው ጥቃት አሳፋሪ ክህደትና የታሪክ ጠባሳ ነው ሲሉ ገልጸውታል። አክሎም ህወሓት በጦርነቱ ወቅት የዘር ጭፍጨፋ ፈጽሞብኛል በማለት ሲከሰው ከነበረው ሻቢያ ጋር ጥምረት መፍጠሩ የክህደቱ ሌላው ማሳያ ነው ሲሉ ተናግረዋል። በሳውዲ አረቢያ አንድ ሕንዳዊ መገደሉን ተከትሎ ሁለት ኢትዮጵያውያን ተጠርጥረው በቁጥጥር ስር ዋሉ። የጅዳ አስተዳደር ፖሊስ እንደገለጸው በጥይት ተመትቶ ሕይወቱ ካለፈው ሕንዳዊ ጋር በተያያዘ ሁለት ኢትዮጵያውያን በቁጥጥር ስር ውለዋል። ሕንዳዊው በጥይት የተመታው ከዛሬ 15 ቀን በፊት ነበር። ቪጆይድ ኩማር ማቶ የተባለው ይህ የ27 ዓመቱ ህንዳዊ በገጠመው በዚህ ጉዳት የተነሳ በሆስፒታል ሲታከም ቆይቶ ከቀናት በፊት ህይወቱ ሊያልፍ ችሏል። ግለሰቡን ማን እንደመታው ለማወቅ የሳውዲ ፖሊስ ምርመራ ሲያደርግ መቆየቱን አስታውቆ፣ ይህንን ተከትሎ ሁለት ኢትዮጵያውያንን በቁጥጥር ስር አውሏል። የጅዳ ህዝብ ደህንነት መስሪያ ቤት እንዳስታወቀው ድርጊቱ በተፈጸመበት ዕለት ኢትዮጵያውያኑ ከዚህ ህንዳዊ ጋር በገንዘብ የተነሳ ጭቅጭቅ ውስጥ ገብተው ነበረ። ሁለቱ ኢትዮጵያውያን በጅዳ አካባቢ አደንዛዥ እጽና በኮንትሮባንድ ላይ የተሰማሩ መሆናቸውን እንደደረሰበት የገለጸው መስሪያ ቤቱ ከህንዳዊው ጋር ጭቅጭቅ የፈጠሩት በእጽ ግብይት ወቅት መሆኑ ታውቋል። ከጭቅጭቁ በኋላ አንደኛው ሽጉጥ ተኩሶ እንደመታውና ከዛ ሁለቱም ከአካባቢው መሰወራቸውን አስረድተዋል። የጅዳ ፖሊስ ሁለቱን ኢትዮጵያውያን ዛሬ በቁጥጥር ስር ካዋለ በኋላ ሁለቱም ሕጋዊ የመኖሪያ ፈቃድ የሌላቸው መሆኑን ለመረዳት መቻሉን ገልጿል። በትግራይ ክልል ውስጥ የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረገው ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊቱ ኢታማዦር ሹም ጄኔራል ሳሞራ የኑስ ተናገሩ። ከዚህ ቀደም የተፈጸመው ከባድ ስተት የትግራይን ህዝብ ዋጋ አስከፍሎታል ያሉት ጄኔራሉ የትግራይ ህዝብ ጦርነት በቃኝ ብለዋል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሐሳብ እንደሌለው ገልጸዋል። ጄኔራል ሳሞራ እንደገለጹት ከዚህ ቀደም ችግሮችን በው መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይ ህዝብ ላይ ከባድ ጉዳት አድርሶበታል ህዝቡ እስካሁንም ድረስ የጦርነቱን ጦስ በጫንቃው ተሸክሟል በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጄኔራሉ በክልሉ በርካታ ወጣት ህይወቱን አጥተዋል እናቶችም በሀዘን ተጎድተዋል ተቸግረዋል ። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባም ሲሉ ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረገው ሩጫ መቆም እንዳለበትና ልዩነቶች በሰላምና በሰላም ብቻ መፈታት አለባቸው በሚል እምነት መጽናት ያስፈልጋል ነው ያሉትም። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፈልፉ የጦር ጄኔራሎችን እሰማለሁ ያሉት ጄኔራሉ ይህ የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊሆን ይገባል ነው ሲሉ የተናገሩትም። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጥቅምት አጋማሽ 2018 በኦሮሚያ ክልል ምዕራብ ሀረርጌ ሚደግዱ አስትሮዮ ማርያም ካቶሊካዊት ቤተክርስቲያን አካባቢ በተፈጸመ ግድያ የካቶሊካውያን ሕይወት ማለፉን፣ ንብረት መቃጠሉን የኢትዮጵያ ካቶሊካዊት ቤተክርስቲያን አስታወቀችም። በተጨማሪም በኦሮሚያ ክልል በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በእስልምና እምነት ተከታዮች ላይ ተመሳሳይ ግድያ መፈጸሙን ተቋማቱ ባወጡት መግለጫ ሰምተናል ያለው የቤተ ክርስቲያኗ መግለጫ፣ ቤተ ክርስቲያናችን ይህንን አይነት ኢሰብዓዊ ተግባር አጥብቃ ታወግዛለች። በመሆኑም የዜጎች ሰላምና ደህንነት ለማረጋገጥ መንግስት አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ቤተ ክርስቲያናችን ጥሪዋን ታቀርባለችም ብሏል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ በዚህ እጅግ አሳዛኝ ተግባር ሕይወታቸውን ላጡ ወገኖቻችን ዘላለማዊ ዕረፍት ያገኙ ዘንድ እየጸለየች የተሰማትን ሐዘን ለመግለጽ ትወዳለችም ብለዋል። ለመላው ካቶሊካውያን፣ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት አማኞችና የእስልምና እምነት ተከታዮች ለተጎዱ ቤተሰቦች ፈጣሪ እውነተኛ መጽናናት እንዲሰጥልን ከልብ እንመኛለን ብለዋል መግለጫው። መከላከያ ሰራዊቱ በፋኖና ወቦ ታጣቂዎች ላይ በወሰደው የማጥቃት እርምጃ ድል እንደተቀዳጀ አስታወቀ። በሰሜን ወሎ ዞን ልዩ ስሙ ጸበልት በሚባል ቦታ የፋኖ ታጣቂ ቡድን አባላትን በመደምሰስ ሞተር ሳይክልን ጨምሮ የተለያዩ አይነት መሳሪያዎችን በቁጥጥር ስር ማዋል መቻሉን የሰሜን ምስራቅ እዝ ክፍለ ጦር አዛዥ ኮሎኔል አደን ኢሳቅ ተናግረዋል። በተመሳሳይ በሰሜን ወሎ ዞን ሀብሩ ወረዳ የሕዝብን ሰላም ሲያውኩና መሰረተ ልማት ሲያደናቅፉና ሲያወድሙ በነበሩ ታጣቂዎች ላይ እርምጃ መውሰዱን የክፍለ ጦሩ አዛዥ ሌተናል ኮሎኔል ምፍታ አባራያ ገልጸዋል። ታጣቂ ቡድኑ ከህዝብ ዘርፎ ሲጠቀምባቸው የነበሩ ተሽከርካሪዎችን በቁጥጥር ስር ውሏልም ብለዋል። መከላከያ ሰራዊቱም በማዕከላዊ እዝ አይበገሬ ክፍለ ጦር በምዕራብ ሸዋ ዞን ባቾ ወረዳ ለዘረፋ በሚንቀሳቀሰው የወቦ ታጣቂ ቡድን ላይ እየወሰደ ያለውን እርምጃ ጠናክሮ መቀጠሉን የሬጅመንቱ አዛዥ ሻምበል መልካሙ ኃይለማርያም ተናግረዋል። በዚህም የተለያዩ አይነት መሳሪያዎችና ተተኳሾች በቁጥጥር ስር ውለዋል ሲል የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። በዚህ ጉዳይ ላይ የፋኖና የወቦ ታጣቂዎችን ምላሽ ለማካተት የተደረገው ጥረት ታጣቂዎቹ ስለ ጉዳዩ ይህ ዜና እስከተጠናከረበት ጊዜ ድረስ ምላሽ ባለመስጠት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 ለነበረን ቆይታ አመስግነን ተሰናበትን። ሰላም።